አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራች ቤቱ ቤተሰቦች እንዲናችን ታና ናችሁ ወይ? ሰላም ነኝ። ሁላችሁንም ሰላም ቢያ ውድ ሀገር የርጅ ዛሬ ሽዳቸው መት የሐምዛ ኢብኑ አብዱል ሙጦሊብ የህይወት ታሪክ ክፍል ሶስት ነው ማለት ነው። ከባለፈው ካቋምንበት እንቀጠለ ልነ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ካልኳቸው ሀምዛ እንዴት ከው ንገረኝ፣ አሉ። ነገሯቸው ስጨርስ ወየ ውልክ ከፊት ዘወርበልልኝ አሉኝ። ከዚህ በኋላ መለክተኛው ለ ሁ አ ለም ሳይ መንገድ አስብሬ እሄድ ነበረ። ከዚህ አለም እስከለየ ድረስ ሙሊሞች ሙስሊሞች ነብይ ነኝ ብሎ የተነሳውን ሙሙሰይ ሌ መተል ካቢ ለመዋጋት ሲንቀሳቀሱ በጦርነቱ ተሳትፈው ሀምዛ የገደልኩትን መሳሪያ ይዤ ሀምዛን የገደልኩበትን መሳሪያ ይዤ ጦርነቱን እንዲተጀመረ ሙሰይሊማን ተመለከትኩ። በእጁ ሰይፍ እንዲያዘ ቁሟል። አነጣጠርኩበት። መሳሪያውን መለሰ፣ ቀለስ አደረኩት፣ ወረወርኩት። ኢላማየን አልሳትኩም። ሙሳይሊምን ገደልኩት። በዚህ መሳሪያ አንድ ምርጥ ሰው ማለትም ሐምዛን ራዲአላሁ አን ብገድልም አላህ ደግሞ እንዲምረኝ እከጅላለሁ። በዚህ መሳሪያ ከሰዎች ሁሉ መንንኮለኛ የሆነውን ሙሳይሊማን ገደልኩ። ገድየ በታለሁኝና እነሆ የሐምዛ አሟሟት ይህንን ይመስል ይመስላል። የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም አንበሳ በመካማ መሬዎች ሴራ በሸማቂ ተገደሉ። ወታቸው ሕይወታቸው ተመሳሌት እንደሆነ ሁሉም ሞታቸውም ተመሳሌታዊ ነው።

እንደሚያመጣላት ወሽሂጣን በማዘዟ ይህንን ታዛዥ ሌሎቹ ይሄንን ኢብ ይሄንን ኢስብአዊ ትእዛዝ ፈጸመዋል። ህንድ ሐምዛ ረጀላሁ ላይ ያላትን ጥላቻ ለማሳየት ጉበቱን አኘከችው። ልትወጣው ግን አልቻለችም፣ ከአፉ አፈተተችው። ጦርነቱ ተገባደደ። ታታዊ በድል አደረግት ጓዛቸውን እና ግመላቸውን ይዘው መካ ተመለሱ። የአላህ መልእክተኛን ስለ ሰለላሁ ዐለይሂ ወሰለም ጥቂት ጓደኞቻቸውን በኡሁድ ውጊያ በመውዘ ሰማይ የሆነ ውጊያቸውን ተመለከቱ። በኡሁድ ሸለቆ ነፍሳቸውን ለአላህ አሳልፈው የሰጡን ጀግኖች አንድ ባንድ ጎብኙ። በድንገት ፈጸሙ ቀሩ ኢሰብዓዊ ድርጊት የተፈጸመበትና በመላው የአረብ ታሪክ ታሪክ እንግዳ የሆነው አረመኔያውያን ተግባር ፊት ለፊታቸው አዩ። ሐምዛ፣ አዎ አጎታቸው ሐምዛ ተገደለ። ተገድለ አካላቸው ተቀዱ ገብተዋቸው ወጥተው ተመለከቱ። ልባቸው በሀዘን ፈረሰ። የአጎታቸውን በደም አካል እየተመለከቱ እንዲህ አሉ በመሪ ቃላት፦ ከእንግዲህ ይህንን አይነት ተግባር ከእኛ ውስጥ የሚፈጽምብን ያለ አይመስለኝም። ከዚህ የከፋ ሁኔታ ገጥሞኝ አያውቅም። ወደ ሰሀቦቻቸው በመዞር ሶፊያን የሐምዛ እህት የማታዝን ይሆን ኖሮ እንዲህም ከሆነ በኋላ ያሉት ትውልቶች እንዴት ሱና መንገድ ይይዛታል ብለው ባለሰጋ የሐምዛን አካል ከመቅበር አውሬና አሞራ ቢበላው ይሻላል ነበር። አላህ ከቁረይሾች ጋር ከእንዴትግ የመፈለም እድል ከሰጠኝ ሰላሳ

ቆና የሚጠቅማቸው ሰዎች ነጥቆ ከፈሉ ሊሸከሙ ነው። ንቁ የሚሸከመው ኃጢአት በእርግጥ መከሩ። አላህን አነጻዎችንም ከመሰረታቸው አፈረሰ፣ ጣሪያውንም በነሱ ላይ ከበላቸው ወደቀባቸው፣ ቅጣቱን ከማያውቁት ስፍራ መጣባቸው። ከዚያም በትንሳኤ ቀን ይዋረዳቸውን ከነዚህ በነሱ ጉዳይ ትከራከረኝ የነበረችውን ተጋሪዎች የትናቸው ይላቸዋል። እዚያ እውቀት የተሰጡ ዛሬ ሀፍረቱና ቅጣቱ በእርግጥ በሀዲዬ ላይ ነው ይላሉ። እነእርሱ እዚያ ነፍሳቸውን በደይ ኮነው መላእክት የሚገድሉላቸው ናቸው ከክፍሉ ስራ ምንም ነገር የምንሰራው አልነበረም፣ ሲሉ ተዘዟቸው ይገልጿቸዋል። በእውነት አላህ ተሰሮት የነገራቸውን ነገር አዋቂ ነው ይላሉ። በዚህ ቦታ ይህንን አንቀጽ መውረዱ ሐምዛ ረጀላዋን ክብር ነበረው። መልእክተኛው ሐምዛ እጅግ ይወደር ነበረ። አጎታቸው ብቻ አልነበረም ሐምዛ የጥቢ ወንድማቸውና ከልጅነት ጀምሮ አብሮ አድገው ጓደኛቸው ነበረ። እስከ እለተ ሞታቸው ድረስ ከርሳቸው አልተለዩም። የሐምዛ በድንገት አካለ ጽኖ ወደሚደረግበት ቦታ ተዛወረ። ነብዩና ነቢዩ ሶላ አላ ነቢዩ ሰለላሁ ዓለይሂ ወሰለም ሰውሃቦችን በቀድሚያ በሐምዛ ጀናዛ ላይ ሶላት ጽሎት አድርጉ። ከዚያም ሌላ ሰማአ ቅርብ ከሐምዛ ጎን ትደረግና ተስገድበት። ከዚያ ሌላ ቅርብ ከሐምዛ ጎን ሆኖ ተሰገደበት። በዕለቱ መልእክተኛው ሰለላሁ ሰለም በሐምዛ ላይ ሰባ ጊዜ ሰባ ጊዜ ሰላተል ጀናዛ ሰገደዋል። ነቢዩ መሐመድ ሶለላሁ ዐለይሂ ወሰለም ከእሁድ ወደ ውጊያው ወደ ቤታቸው ተመለሱ። የነብዩ አብደል አሸሀል ሴቶች በሞቱ ለተለያያቸው ወገኖቻቸው ያነባሉ። ነብዩ ሶለላሁ ዐለይሂ ወሰለም በሐምዛ በተኮ ማተረብ አንደበቱ ሐምዛ ግን የሚያለቅስለት የለም አሉ። ይህንን ቃል ስዕድ ኢብኑል ሙዓዝ ሰማ። ሴቶች በአጎታቸው ሞት ሲያብዩ ሲያለቅሱ ቢሰሙ ነብዩ ስለላ ስለም ደስ ይላቸዋል በሚል ግምት ወደ በኒ አሽሀል ሴቶች በመሄድ በሐምዛ ሞት እንዲያላቅሱ እንዲያለቅሱ አሳዘኗቸው፣ እንዲተባበሩ ፈፀሙ። ነብዩ ስለ ሰለም ግን ሲያለቅሱ በው በስሙ ወቅትኔ እንኳን እንዲ ተጠራርታችሁ እንዲታለቅሱ አለሻም አለ። ይዘንላቸው ተመለሱ። ከዚያም ቀን በኋላ ለቅሶ ሀዘን አይኖርም አሉ። ሐምዛ ረድላማን በመልእክተኛው ሰለላሁ ዐለይሂ ወሰለም ብቻ አልነበረም የሚወደደው። ሶሃባዎቹም እጅግ ይወዷቸው እና ይመክሯቸው ነበር ይሰበት